እንደሚያነሽ ሞ እና ዛሬ የሚን ጠርጫት አለ ማለት ነው። ቆይ ምንድን ነው የሰማሽው? ነገር አለ ወይ? እዛው ነው ያለሽው አንቺ? ያው እንተዋወቃለን፣ የዛሬ አመት ነው የዛሬ ሁለት አመት ተገናኝተን ነበር እኔና አንቺ። እንዴት ነው ዛሬ ብሩኬና ሀይሚ ነገር ብሩኬ በጣም በሚገርም ሁኔታ ደስ የሚል ነገር የለም። እና እኔ እንደሰማሁት ከሆነ ውጭ ጓደኛ አፍቃሪ እንዳለችው ነው የማውቀው፣ የሰማሁት ማለት ነው። ወዳጅ እንዳለችው የምትፈልጉ አንድ እህታለች እና እ በእሷ ምክንያት ችግር ተፈጥሯል። ና ይ ሚ ናት ሰላም ጤና ይስጥልን የኔ ውድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው። ደህና ነኝ እግዚአብሔር ይመስገን። የሰው ልጅ ግን እውነት ነገር ሳይዝ ግን የሚያወራው ዝም ብሎ ግን ለምንድነው ደግሞ ውሸት ነገር? እውነት ይወደዳል። እውነት ቻናል ላይ ማለት ነው። እንደምታዩት እንግዲህ በነ ብሩኬና በሀይሜ መሀል የተፈጠረውን ነገር ማንም ሰው ጸብን ለማብረድ የሚጥር ሰው የለም ጸቡን ለማስፋት እንጂ። ብለው ብለው ብሩኬን ውጭ ሀገር ፍቅረኛ አለችው? ብለው እንግዲህ ሪከርድ ያደረጉ እርስ በራሳቸው ጓደኛሞች ይወራራሉ። እንግዲህ እዛ ፊት ቡን ታቋታላችሁ። በራሷ አቅም መስራትና በራሷ መምጣት ስትችል የምታደርገውን ነገር እያያችሁ ነው። አሁን ብሩክ ከሌላ ሰው ጋር ህይወት ቢኖረው ኖሮ ሃይ ሚጋ ያለው ህይወት እንዴት በእንደዚህ አይነት መልክ የሚቀጥል ይመስላችኋል? ግን ለምንድን ነው ማለት ብሩክ፣ እንኳን አሁን እኮ ቢያንስ እንኳን አሞኛል ብሎ የተኛ ሰው ነው። እንደው ቢሆንም ማለት ነው፣ እሱን ፈጣሪ ያጽና እንኳን የሚለው ሰው አንድ ሰው አላየውም፣ አንድ ሰው ማለት ነው። በጣም ነው የምታሳዝኑት። ግን በዚህ አጋጣሚ ማለት ነው እንዲያው ማለት ምን ይዘን እናውራ ምን እንበል ነው እንዴ? እንዴት አሁን አንቺ ዛፍ ተብየዋ ጓደኛሽ ጋር ተደዋውለሽ እንደዚህ አይነት ነገር ብሩክ እንደዚህ አለው እንደዚህ አሁን እንደው ቤተሰብስ ላይ ካድራጊዎቹ ማለት ነው፣ እንደው ብሩክን አታቁትም። አሁን ሃይሚ የሄደችበት መስመር ይሄ ነው። ሃይሚ አሁን ሌላ ሴት አስፈራርታት ነው ጥላ ሄደችው። ምንም ምንም አታቋቸውም እነሱን እውነት እነሱ ምንም አታቋቸውም። አሁን ዛፍ የሄደችበት መንገድ ዛፍ ያወራቸው የሰራቸው ቪዲዮ አሁን ብሩክን ይወክላል ብሩክ ውጭ ሀገር ፍቅረኛ ስላለው ነው ውጭ ሀገር እጮኛ እጮኛለው? እንዴ ምን አይነት አማርኛ ነው እናንተ ግን የምታወሩት? አይታችኋል አይታቸዋል ሲያወራ እንዳለው አይታቸዋል ዛሬ በቃ ጸብን የሚያበርድ ሰው የለም፣ ጸብን ብቻ የሚያሰፋ በቃ የሚስፋፋ። ሲጀመር ወደ ሚዲያ ላይ እነሱ ተጣልተው ከመጡ ነገሩ ይሰፋል እንጂ የሚጠብ ነገር የለውም እውነት ለመናገር። ሲቀጥል ደግሞ አንዳንዶቻችሁ የእውነት የእውነት ደጋፊ ተብዮቹ ማለት ነው በጣም ደጋፊ የእውነት ተብዮቹ ልጅ እያቀናበራችሁ ምናምን የምትፖስቱ ሰዎች ፍቅርና ትገልጽላት ወይ ታሰቃያታለህ? ለእናንተ ነው እንዲህ የሚገልጸው ፍቅር ለእናንተ ነው እንደሚገልጸው ለእሱማ ስለገለጸላት መሰላ መሰለኝ በዚህ ልክ በዚህ ልክ መስዋዕትነት እከፍላለሁ ለሚያፈቅሩት ሰው መስዋዕትነት መክፈል ነው ብላ ምትከራከረው ፍቅሩን ስለገለጸላት መሰለኝ ግዴታ እኮ ለእናንተ ማብራራት አይጠበቅበትም እኮ ይሄ ልጅ ማለት ነው እናንተ ፊት ወጥቶ አፈቅራታለሁ ሃይሚን ስላላለ ለሃይሚን ምንም አይነት ፍቅር የለውም ማለት አችልም እኮ በድርጊት እያሳያችሁ ነው የሰው ልጅ ድርጊት ነው የሚበቃው ሰው እሷ ደግሞ የቃላቱን ደግሞ ለእሷ ነው እንጂ ቃል አውጥቶ አፈቅርሻለሁ ማለት ያለበት እንጂ ለእናንተ ለተመልካቾች አይደለም። የእናንተ የተመልካቾች አፈቅርሻለሁ የሚልበት ጊዜ ጠብቆ ተብላችኋል ተነግሯችኋል። አለቀ እንዴ። አፍቅራት ወይ ፍቅረኛ ነው ወይ ምንዋ ነው? ሁሉ ጊዜ የሆነ ኮሽታ ሲፈጠር እንደዚህ አይነት እንደዚህ አይነት ጥያቄ የምታቀርቡት ነገር ግርም ይለኛል። ደግሞ እኮ የቅርብ እኮ ታባዩዎች ናቸው፣ አድናቂዎቹ ደጋፊ ናቸው ተብሎ የቅርብ በቃ ለሃይሚ አዛኝ አዛኝ ቅቤ አንጓች የመሰሉ ሰዎች አሉ። እንዴ እነሱ አሁን ትላንት ይሄ ድርጊት አይደለም ሲጀመር ሲጀመር ሃይሜ ብሩክን ተጣልታው እኮ አይደለም እየሄደች አለችው እኮ ተጣላችሁም፣ እኮ ፕሮግራምህን ላበላሽብህ አልፈልግም፣ በኔ ምክንያት እኔ የራሴን ጉዳይ ፈጽሜ ልምጣ፣ አንተም የራስህ ፕሮግራም ስትጨርስ ወደኔ ጋር መምጣት ትችላለህ እኮ ብላ ሄደችው። ተጣልታ እኮ አይደለም የሄደችው። እንዴት ነው እናንተ በራሳችሁ በዘፈቀድ ገና ለገና ቲክቶክ ላይ ቁጭ ብሎ ከተለያዩ ልጆች ጋር ጌም ተጫወተና ብሩኬ ውጭ አፍቃሪ ያለው ማለት ነው? ኧረ በጣም ነው የምታሳፍሪው። እውነት እውነት ዛፍ እኔም ዩቲዩበር ነኝ አንቺም ዩቲዩበር ነሽ፣ እንትተዋወቃለን። በዚህ ልክ ግን መሄድ ጥሩ አይደለም። አንዳንዴም እኮ የሆነ የሚያሳምን ነገር ተናግራችሁ እናንተ ላይክ፣ ሰብስክራይብ መሰብሰብ ትችላላችሁ። ሲጀመር ግሪስ ጋር ነበርሽ የሆነ ኮሽ ሴልብ ግልብጥ የምትሉት ነገር በጣም ነው የሚገርመኝ። አንዳንዶቻችሁ ማለት ነው ማሰቢያቸው የተደፈነ እውነት። አንቺ ትልቅ ሰውነሽ እንደዚህ አልችልም። በጣም ብዙ ልጆትን ስንቶቻችሁ ታዘብኳችሁ። እኔ ለቃልዬ ሲገርመኝ ቃልዬ ማ ግሽ ጣራት ለሷ ሁሉ ጊዜ የምመላለስበትም ነገር የለኝም። እኔ እሷን አልፋታለሁ። ከዚህ በኋላ ከሷ ጋር ምንም የምነጋግረው ነገር የለኝም። ነገር ግን ዛፍ ተብየዋ ብትስተካከይ፣ በጣም ጥሩ ነው። የእውነት አድናቂ ከሆንሽ ትስተካከይ እንዴ። ፍቅረኛ ይኖረው አይኖረው የት አየሽ? እሱ ስለ ፍቅረኛ ይሁን ስለሚሆን ያጣላቸው ነገር ጉዳያቸውን በደንብ አላወቅሽም እንዴ? ጓደኞች ጋር እየደወልሽ እንደዚህ በሉኝ ብለሽ ቮይስ አድርግሽ ይዘሽ ትመጫለሽ። ይሄ ሞኝ ህዝብ ያይሻል፣ ላይክ ያደርግሻል። እባክሽን፣ እንደዚህ አድርግ ይልሻል። ለነገሩ ውሸት ይወደዳል በሚዲያው ላይ ይሄ የታወቀ ነው። ነገር ግን የብሩኬን ስም ደግሞ በዚህ ልክ ስታጠፊ እያየሽ ዝም አለሽ። ልክ ልክሽ ነው የምነግርሽ አርፈሽ ቤትሽ ተዘፍዝፈሽ መስራት ትችላለሽ። እንደነሱ መውጣ ትችላለሽ። እንደኛ እንኳን ማዕቀብ የተጣለብሽ አይደለም፣ ሰው ሀገር አይደለም ያለሽው። እኛ በፈለግነው ሰዓት ውጪ መውጣ አንችልም። አንቺ ግን በፈለግሽ ሰዓት ውጭ መውጣት ትችያለሽ። ሶ አግኝተሻቸው ተሻቸው ራሱ አብረሽ መስራት ትችያለሽ። ይሄ ችግር ራሱ ሲፈጠር ሄደሽ መጠየቅ ትች ነበረ፣ ብሩኬን፣ ሀይሚ ያሉበትን ቦታ ማንንም ሰው ጠይቀሽ ልክ አሁን እነሱ ያሉበት ቦታ ደውለሽ ስለነሱ ችግራቸውን የውጭ ሰው አፍቅሮ ነው የውጭ ሰው ፍቅረኛ ስላለው ነው ሀይሜጥ ላይ ሄደች ብለሽ የሚያወራሽ ሰው ከምትፈልጊ፣ ብሩኬ ምን ላይ ነው ያለው፣ እንዴት ነው የሆነው፣ ሀይሚ ሴት ናት ብለሽ ሄደሽ እዛው ካሜራ ብርተሽ መስራት ትችይ ነበረ፣ የእውነት አድናቂ ብትሆኝ አስመሳይ ማስመስል ግን አያስጠላችሁም? አንዳንዴ እዛው ቦታው ላይ ያላችሁ ስታስመስሉ ይደብራል። እኛ እኛ እንኳን ብናስመስል ያምርብናል። ደውለን ብሩክ እንደዚህ ነው፣ ሀይሚ እንዲህ ናት ብንል፣ እኛ ከእነሱ በጣም ብዙ ርቀት ነው ያለን። እናንተ ግን እዛው እግራቸው ስር ሆናችሁ የሌለ ነገር፣ የሌለ ርዕስ እየሰጣችሁ ለእነሱ የሚጣሉበትን፣ ለእነሱ ከፍታት የሚፈጥር ነገር፣ አይዲያና ጥቅስ እያመጣችሁ የምትፖስቱ ሰዎች በጣም ባለጌዎች ናችሁ። በጣም ማለት ነው። አይገባቸውም ለነሱ፣ እነሱ በጣም ታዳጊዎች ናቸው። አንዳንድ ነገር በተፈጠረ ቁጥር ሰው የሰው ልጅ ብዙ ነገር ይገጥመዋል። ግዴታ ፍቅረኛ ብቻ ነው እንዲነሱን የሚያራርቃቸው እነዚህ ልጅ ኮ አልተጣሉም እኮ ሀይሚ ኮ ሴት አፍቅሮብኛ ሴት ይዞብኛም ብላ ኮ አደለም የሄደችው። በራሷ መንገድ የራሷን ነገር ትታስተካክል ነው በቃ። የሚሆናትን እና ማይሆናትን ነገር እሷ ሲጀመር ማድረግ ያለባትን ነገር አደረገች ቀድማ። ሰው ብሩክ ደግሞ ያ ነገር ስላልገባው ይሄ ነገር ተፈጠረ። እሱጋም ብሩክም ትክክል ነው። ሀይሜን በራሷ መንገድ ትክክል ናት። ብሩክም በራሱ መንገድ ትክክል ነው። ድንገት ይህን የምትሉት ሰው ድንገት ቻውም ሳይላችሁ ምንም ሳይላችሁ የሆነ ብጣቂ ወረቀት አስቀምጦላችሁ ጥፍት ሲል ስሜቱ በጣም ከባድ ነው። እንኳን አይደለም ለሱ አጠገቡ አብሮ ጠዋትና ማታ እያገኘት እኛ ጠዋትና ማታ በየቀኑ ቪዲዮ ለቀውልን የምናየው እና አንድ ቀን ሲቀሩብን ምን አይነት ስሜት ነው የሚሰማን? በራሳችሁ ማየት ነው። ስለዚህ እኔ ብሩኬም ተሳስቷል ብያለሁ። ውጭ አላት ምናምን ትላላችሁ። ቢላትም መብቱ ነው። ምክንያቱም እዚህ ጋር እሱን የተረዳው ሰው አንድም ሰው የለም። አንድም ሰው ሀይም ችግር ውስጥ ናት። ችግር ውስጥ ሆና ተረዳት። ለመረዳትም ለማስረዳትም ጊዜ ያስፈልጋል። በትናንትና ዋስ አትውጭልኝ ስላላት እሱ ለእሷ ምንም ቦታ የለውም ሌላ አፍቃሪ ያለው ብሎ መስራት ሌላ ርዕስ መክፈት፣ ሌላ አጀንዳ መክፈት ይሄ ጠላትነት ነው። ጠላትነት ነው። ስለምትወዷቸው አይደለም። የእውነቴም በጣም ያሳዘናችሁኝ። በጣም ታሳፍራላችሁ። አይባልም እንደዚህ። ማንኛውም ሰው ስሜታዊ ሲሆን ብቻውም መሆን ይፈልጋል፣ ከሰው ጋር ማውራት ይደብረዋል። ያንን ነገር ነው ያደረገው። ብሩክ ደግሞም አታቁት አይደለም፣ ከዚህ በፊትም ታቁታላችሁ። እንኳንም እንደውም ያለባችሁ ፈጣሪ ማርህ ነበር ማለት ያለባችሁ፣ ግን እናንተ ሌላ ነገር ሌላ አጀንዳ ፈጥራችሁ ታወራላችሁ። በጣም ታሳፍራላችሁ። ወይኔ፣ የዩቲዩበር መሆን በጣም ነው የሚያስጠላው። እንደዚህ ለካ ወንድ እኮ ነው። ምን ሆናችሁ ነው እንዴ? በዚህ ልክ እሷን እየቸከሳት ይሄን ሐላመት እናቱ ጋር ሳይቀር ወንድሙ ጓዳ ሳይቀር ይዞ እየገባ እሱ ሌላ ሴት በሷ ላይ ያወራል፣ ይጀናጀናል። እንደው ሚዲያው ላይ እራሱ ስታወሩት እራሱ አታፍሩ። ማፈሪያዎች ማፈሪያዎች ናቸው። እውነት አጠፋም አላጠፋም ከብሩክ ጫንቃ ላይ የማትወርዱ ሬሳዎች አላችሁ። ውረዱ እስኪ። ተለጥፋችሁ ዝም ብላችሁ፣ ወይ አትወርዱ ወይ ስራ አሰሩ። በጣም የምታስጠሉት አንዳንዶቻችሁ ማለት ነው። የምሬን ነው የምላችሁ እንዴ ሆ በጣም ይገርማል። ሰው በሰው ህይወት ውስጥ ገብቶ የማይሆነውን ነገር እንዴት ይበጠብጣል? በቃ በራሳችሁ መስራት የምችሉ ሰዎች እንኳን በራሳችሁ ስሩ። እንደዚህ አይነት ነገር ምን ማለት ምን አስፈለገ? በጣም ነው የምታሳፍሩት። የምሬ ነው እንት ቆም ብላችሁ አስቡ። አሀ እንዴ! እኔ ነው ወዴት ነው ወዴት ነው ግርም ነው የሚለኝ። እንዴ ምን ንበለኛ እኛ ምን እናወራ እኛ ከእናንተ ምን እንማር ሰው አንድ ቀን በቃ አንድ ቀን በቃ የሆነ ኮሽታ ከተጣላ በቃ የሆነ እድሜ ልክ የሆነ ህይወት ማበላሸት ነው ትፈልጉት እንዴ? እኔ እኮ ወይ ተጣልተው ወይ እንደ ሰው ተነጋግረው ምናምን አይታችኋቸው እንዴ ብትሉ፣ እሺ እነዚህ ልጆች አልተጣሉም እኮ አልተጣሉም። አንተም ፕሮግራምህን ጨርስ እኔም ጉዳይ ሄጅ ልፈጽም ብላ ነው የሄደችው ሃይሚ። ኧረ ማፈር በስማ፣ ምን እንደሚሻላቸው አላቅም።